አምስት ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ሕብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድባይ ጄኔሬተር፣ ጂም፣ እስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ ሁለትና ሶስት መኝታ አፓርትመንቶቻችን ከ10 ፐርሰንት ቅድመ ክፍያ ጀምሮ ለእናንተ አቀርበናል። ምን ይሄ ብቻ! ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። መኪና ከነ ነብሱ ይዞ የተሰወረው ከፍተኛ የሥራ ኃላፊ ከአመታት በኋላ በቁጥጥር ስር ዋለ። ተጠርጣሪው የሰረቃትን መኪናም ለሶስት ዓመታት ያህል አሽከርክሯታል ተብሏል። የሊቨርፑሉ ተጫዋች መሐመድ ሳላ መኖር አለመኖር ጉዳያችን አይደለም ያለው የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ ተጉዟል። በአዲስ አበባ የኮሪደር ልማት በተሰራባቸው ስፍራዎች የሚገኙ የንግድ ተቋማት ከምሽቱ ሶስት ሰዓት ተኩል በፊት ከዛሬ ጀምሮ ዝግ አይሆኑም ተብሏል። የአንጋፋው ደራሲና ሀያሲ አስፋው ዳምጤ የዘጠናኛ ዓመት የልደት በዓል በብሔራዊ ቲያትር በልዩ ዝግጅት ተከበረ። 15 ጾታቸውን ያስቀየሩ የአሜሪካ ወታደሮች የፕሬዚዳንት ትራምፕን ውሳኔ በፍርድ ቤት ረቱ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። የሊቨርፑሉ ተጫዋች መሐመድ ሳላ መኖር አለመኖር ጉዳያችን አይደለም ያለው የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ ተጉዟል አርብና ሰኞ ዕለትም ከግብጽና ጅቡቲ ብሔራዊ ቡድኖች ጋር ይጫወታል። የኢትዮጵያ ብሔራዊ ቡድን ማህበራዊ ሚዲያ ላይ የሚለጥፉ መልእክቶች ውጤታማ እንዳልሆን ከሚያደርጉኝ ምክንያቶች አንዱ ነውም ብሏል። የተጋነኑ የተባሉ አስተያየቶች በቡድኑ አባላት ላይ ጫና ሲያሳድሩ እንደነበር የገለጸው የብሔራዊ ቡድኑ አምበል አስቻለው ታመነ ነው። በዚህ ወቅት የቡድኑ ስብስብ ጥሩ ዝግጅት በማድረግ ላይ ነው። በጥሩ ስሜት ጨዋታዎቹን እናደርጋለንም ብሏል። ብሔራዊ ቡድኑ በ2026 የዓለም ዋንጫ ማጣሪያ የምድብ አምስተኛና ስድስተኛ ጨዋታዎቹን በመጪው አርብና ሰኞ ከግብፅና ጅቡቲ ብሔራዊ ቡድኖች ጋር ያደርጋል። አሁን ስንት ጎል ይቆጠርባቸዋል ተብሎ ለውድድር የሚጓዝ ብሔራዊ ቡድን የለንም ሲል የቡድኑን ወቅታዊ አቋም አስቻለው ታመነ ገልጿል። የሊቨርፑሉ አጥቂ መሐመድ ሳላህ አገሩ ለአፍሪካ ዋንጫ ማጣሪያ ስታደርግ የነበረችውን የመጨረሻዎቹን ጨዋታዎች እንዲያርፍ ቢደረግም ከኢትዮጵያ ጋር በሚደረገው ጨዋታ እንደሚሰለፍ ይጠበቃል። ይህንን ተመልክቶ አስቻለው ታመነ የተጋጣሚ ቡድንን አጋነን የምንመለከትበት ሁኔታ አይኖርም ሞሳላ ስላለ የምንለው ነገር አይኖርም። እግር ኳስ የሚፈቅደውን ሁሉ ለማድረግ ነው የምንሄደው ሲል ተናግሯል። በዚህ ሳምንት የሚደረጉት ጨዋታዎች የአገራት እጣ ፈንታን የሚወስኑ ናቸው። ምድባቸውን በበላይነት አሸንፈው የሚያጠናቅቁ ዘጠኝ ሀገራት ካናዳ፣ ሜክሲኮ እና ዩናይትድ ስቴትስ በጋራ በሚያዘጋጁት የዓለም ዋንጫ ላይ በቀጥታ ተሳታፊ ይሆናሉ። በአዲስ አበባ ከምሽቱ ሶስት ሰዓት ተኩል በፊት ዝግ የሚሆኑ የንግድ ተቋማት ከዛሬ ጀምሮ አይኖርም ተብሏል። ታክሲዎችና የከተማ አውቶቡሶችም ከምሽቱ አራት ሰዓት በፊት ወደ ማደሪያ ስፍራቸው አይገቡም መባሉ ታውቋል። የንግድ ተቋማት ከምሽቱ ሶስት ሰዓት ተኩል በፊት እንዳይዘጉ የሚያደርገው ደንብ ዛሬ ሙሉ በሙሉ ተግባራዊ መደረግም ጀምሯል። በአዲስ አበባ የንግድ ተቋማት እስከ ምሽቱ ሶስት ሰዓት ከሰላሳ አገልግሎት እንዲሰጡ መደረጉም ይታወሳል። በከተማዋ በተለይም የኮሪደር ልማት ባለባቸው አካባቢዎች የንግድ ተቋማት እስከ ምሽቱ 3 ሰዓት ከ30 አገልግሎት እንዲሰጡ በከተማ አስተዳደሩ ካቢኔ ከዚህ ቀደም መወሰኑም ይታወሳል። ከተወሰነበት ዕለት ጀምሮ አሰራሩ ተግባራዊ መደረጉን የገለጸውን ንግድ ቢሮ ከዛሬ መጋቢት 10 2017 ዓ ም ጀምሮ ሙሉ በሙሉ ተግባራዊ መደረግ ይጀምራልም ብሏል። ደንቡ ከንግድ ተቋማት ባለፈ የመንግስትና የግል ትራንስፖርት አገልግሎት እስከ ምሽት አራት ሰዓት አገልግሎት እንዲሰጡ ያስገድዳል። መኪና ከነነብሱ ይዞ የተሰወረው ከፍተኛ የስራ ኃላፊ ከዓመታት በኋላም በቁጥጥር ስር መዋሉ ተሰምቷል። ግለሰቡ ከሶስት ዓመታት በኋላ ከመኪናው ጋር በቁጥጥር ስር መዋሉን ፖሊስ ገልጿል። ተጠርጣሪው ይሰራበት ከነበረው ስናን የህንፃ ግንባታ ድርጅት በተባለ ተቋም ውስጥ የጋራጅ ጥገና ክፍል ኃላፊ በመሆን ለረጅም ዓመታትም አገልግሏል፣ ነው የተባለው። መስከረም 14 2014 ዓ ም ግለሰቡ እንደሌላው ጊዜ ከመስሪያ ቤቱ መደበኛ ስራውን ለማከናወን ድርጅቱ የሰጠውን ተሽከርካሪ፣ ቲዮታ ኮሮላ ኮድ ሁለት የሆነ መኪና ይዞ የወጣ ቢሆንም ለአመታት በዚያው ጠፍቷል። የቂርቆስ ክፍለ ከተማ ፖሊስ መምሪያ ተጠርጣሪው መኪናውን ይዞ ስለመሰወሩ ከግል ተበዳይ ለፖሊስ በደረሰው መረጃ መሠረት በተደረገ ብርቱ ክትትል አዲስ አበባ ውስጥ ከሶስት አመታት በኋላ በቁጥጥር ስር አውሎታል ፖሊስ ተጠርጣሪውም በለሚኩራ ክፍለ ከተማ ሰሚት ኮንደምኒየም አካባቢ ነው በቁጥጥር ስር አዋልኩት ያለው። በዚህ ሰዓትም ምርመራ እየተደረገበት መሆኑን ፖሊስ ገልጿል። የአንጋፋው ደራሲና ሀያሲ አስፋው ዳምጤ የዘጠናኛ ዓመት የልደት በዓል በብሔራዊ ቲያትር በልዩ ዝግጅት ተከበረም። የዘጠና ዓመት ዕድሜ ባለጸጋ የሆኑት አንጋፋው ሀያሲን ከ20 ዓመታት በላይ ባስቆጠረችው ቁም ነገር መጽሔት ላይም ለአመታት በአምደኝነት ጽፈዋል። ደራሲና ሀያሲ አስፋው ዳምጤ በኢትዮጵያ ውስጥ በሀያሲነት ከሚታወቁ ጥቂት ምሁራን ውስጥም አንዱ እንደሆኑ ይነገራል። አንድ ለአምስት የተሰኘ ወጥ ልቦወለድና በርካታ አጫጭር ልቦወለዶችና ግጥሞችንም ለንባብ አብቅተዋል። ሀያ ዓመታትን በተሻገረችው ቁም ነገር መጽሔት ላይም ለአራት ዓመታት ያህል በተለያዩ ጉዳዮች ዙሪያ ጽሁፎችን አቅርቧል። በቀደመው ጊዜ በአዲስ አበባ ዩኒቨርሲቲ በመምህርነትና በተመራማሪነት እንደሰሩም ይታወቃል። በገንዘብ ሚኒስቴር ውስጥም በምክትል ሚኒስትርነት አገልግለዋል። በዛሬው ዕለት በብሔራዊ ቲያትር የልደት በዓላቸውን አስመልክቶ ነው ልዩ ዝግጅት የተዘጋጀውም ተብሏል። በመጨረሻም 15 ሺህ ጾታቸውን ያስቀየሩ የአሜሪካ ወታደሮች የፕሬዝዳንት ትራምፕ ውሳኔን በፍርድ ቤት ረቱ። ፕሬዝዳንት ትራምፕ ወደ ስልጣን እንደመጡ ጾታቸውን የቀየሩ ዜጎች የሀገሪቱን ጦር መቀላቀል እንደማይችሉ ገልጸው ነበር። ጾታቸውን ያስቀየሩ ዜጋዎች የአሜሪካን ጦር እንዳይቀላቀሉ በሚል ውሳኔ ያሳልፈው የነበሩት ፕሬዚዳንት ትራምፕ ውሳኔያቸው መሻሩ ነው የተሰማው። ጾታቸውን ያስቀየሩ ዜጋዎች የአሜሪካን ጦር እንዳይቀላቀሉ በሚል ተላልፎ የነበረው ውሳኔም በፍርድ ቤት ተሽሯልም ተብሏል። የዓለማችን ልዕለ ሀያል ሀገር የሆነችው አሜሪካ ጠንካራ ፍትህ ስርዓት ካላቸው ሀገራት መካከል አንዷ ስትሆን የፕሬዚዳንት ዶናልድ ትራምፕ ውሳኔዎች በፍርድ ቤት እየተሻሩም ይገኛል። ፕሬዚዳንት ትራምፕ ስልጣን በያዙ ሳምንት ነበር በተፈጥሮ ያገኙትን ጾታ ያስቀየሩት ዜጋዎች የአሜሪካ ጦርን እንዳይቀላቀሉ የሚል ትእዛዝ ያስተላለፉት። ይህንን ውሳኔ ተከትሎም ሀያ ጾታቸውን ያስቀየሩ አሜሪካዊ ዜጎች ጉዳዩን ወደ ፍርድ ቤት የወሰዱት ሲሆን በትላንትናው ዕለትም የፕሬዚዳንት ትራምፕ ውሳኔን የሀገሪቱን ህገ መንግስት የሚጥስ ነው በሚል በፍርድ ቤት ተሽሯል። የአሜሪካ ህገ መንግስት ዜጋዎች ጾታቸውን መሰረት ባደረገ መልኩ መገለልና ሌሎች ተጽዕኖዎች ሊደርስባቸው እንደማይገባም ይደነግጋልም ተብሏል። የአሜሪካ ጦር በበኩሉ ከየካቲት ወር ጀምሮ ጾታቸውን ያስቀየሩ ዜጋዎች የሀገሪቱ ጦር አባል ሆነው ማገልገል እንደማይችሉ አሳውቆ ነበር። በቅርቡም ጾታቸውን ያስቀየሩና የአሜሪካ ጦር አባል የሆኑ ወታደሮችን ማባረር ይጀምራል ተብሎ የነበረ ቢሆንም ውሳኔው በፍርድ ቤት መሻሩን ሮይተርስ ዘግቧል። የፕሬዚዳንት ትራምፕ አስተዳደር የፍርድ ቤቱን ውሳኔ ለማስቀየር ይግባኝ እንደሚልም ገልጿል። አሜሪካ ካሏት 1.3 ሚሊዮን ወታደሮች ውስጥም 15 ሺህ ያህሉ ጾታቸውን ያስቀየሩ ናቸውም ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። አምስት ሳይቶችን ካለው ጊዜ ቀድቦ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከሰላሳ በላይ ኤምባሲዎች በከተሙባት የአፍሪካ ሕብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድባይ ጄኔሬተር፣ ጂም፣ እስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን እንዲሁም ባለ ሁለት እና ሶስት መኝታ አፓርትመንቶቻችን ከ10 ፐርሰንት ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ? ያለቀ ነው የምንፈልገው ካሉ፣ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላል። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 976699 ጃምቦሮ ሪል ስቴት በጊዜ ይግቡ።